እስከ መቼ ድረስ ነው ሽሮ የምትበሉት ይሰለቻል እኮ ሁልጊዜ ሽሮ ይሄ ሽሮ የሚባለው ነገር እኮ በጣም የሚገርማችሁ ነገር እኮ ህጻናቶች ላይ ሳይቀር ኢፌክት አለው አይምፓ ኢፌክት እያመጣ ነው ህጻናቶች ልጆች የአስተዳደጋቸውን እያቀጨጨ ነው ያለው ኢትዮጵያ ውስጥ እኮ ለምን ይመስላል ድንጋይ የሚወረውር ሰው የበዛው ሌላ ነገር የሚያደርግ ሰው የበዛው ሰላማዊ ነገር ያልበዛው ነው ይመስል ሽሮ ተመጋቢ ሰው ስለበዛ ነው እናንተ ልትቀልዱ ትችላላችሁ ዋን ኦሪ ናዘር ወይ እርግጠኛውን የምነግራችሁ ሽሮ ከአእምሮ እድገት ጋር በጣም ግንኙነት አለው ኢምፓክት አለው ፍሎረሰንት የሆነ ማይንድ ነው ያለኝ እኔ ዋይ ሽሮን አቮይድ ካረኩ ቆየው ሽሮ የለም በቃ አልፈል አልበላም ሊትራሊ ቆሎ ስንዴ ታጭዶ እሳት ላይ አመሳመስ ተደርጎ የሚበላ ነገር፣ ምንም ኒትሪሽን ቫሊው የሌለው ነገር። ይገርመኛል ይገርመኛል። ሰው መንገድ ላይ ቆሎ እየበላ ሳይ ይደንቀኛል፣ ይገርመኛል ሊትራሊ መንግስት ኑ ባለን መሰረት ወደ አንድ ሚሊዮን የምንጠጋ ዲያስፖራዎች ልንመጣ ተዘጋጅተናል፣ አሰናድተናል፣ ተዘጋጅተናል። ነገር ግን ዲያስፖራዎች ስንመጣ ይዘን የምንመጣው ሃርድ ከረንሲ ወይም ዶላር ነው፣ ዳላር ነው። ምን ያህል ኢትዮጵያውያን እኛን ለመቀበል፣ ለመከባከብ ተዘጋጅታችኋል? ለምሳሌ ቆሻሻ መንገድ ላይ መጣል ፈጽሞ ማየት ማንችል ሰዎች ነን። ቢከዝ ብዙ ዓመት ውጭ ሀገር ከመኖርም በሉት አስተሳሰባችንም ምናምን ተቀይሯል። አስቸንጅድ ሶ አሁን መተን ቆሻሻ መንገድ ላይ ስናይ እንናደዳለን። ስለዚህ ፖሊስ ኢትዮጵያውያን ቆሻሻ መንገድ ላይ ባለመጣል ተባበሩን። ድመት መንኩሷ አመሏን አትርሳ የሚባለው እውነት ሆኖ ሳለ ምግብ ከመብላት መጠለያ ከመጠቀምና ልብስ ከመልበስ ቀጥሎ አራተኛው መሰረታዊ ኢትዮጵያውያን ፍላጎት ቆሻሻ በየአደባባይ መጣል ነው። ቢሆንም ግን ለአንድ ወር እኛ ይችን ሀገር ብራችንን ረሽተን ቺኮቻችንን ፈሽተን እስክንሄድ ድረስ ኤቭሪዋን ፕሊስ ፕሊስ ፕሊስ ቆሻሻ መንገድ ላይ እንዳጥሉ። በዚህ ሳምንት ብቻ ስድስት የፍቅር ጥያቄ ቀርቦልኛል። ግን አያምናት ሬዲ ብዬን መለስኳቸው። ምናልባት ኢንኬዝ እያሰባችሁ ያላችሁ ሰዎችም ካላችሁ አምናት ሬዲ ለማለት ነው ኢትዮጵያውያን አንድ የሆነ ነገር ቻሌንጅ ላርጋችሁ ከዚህ በፊት ዝም ብዬ ልብስ ለብሽ ስተኛ ወይ ራቁቴ ስተኛ የመጨረሻ ህልሜ ሁሉ ተበላሽቶ በቃ ማይሆን ነገር ማይሆን እንቅልፍ ነበረ መተኛው አንድ ቀን እስቲ ጉቺ እየለበስኩ ልተኛ ብዬ እንደዚህ ጉቺ እየለበስኩ መተኛ ጀመርኩ አቤት ምተኛው የሰላም እንቅልፍ አቤት አቤት አቤት አቤት አቤት ለጥ ለሽ ጭንቀት የለ ምን የለ ጉቺውን ሳውልቀው ቅዠት ጉቺውን መልሼ አድርጌ ስተኛ ምቾት አረኒስ አብዛኛው ኢትዮጵያዊ ሽቦ አልጋ ላይ ነው የሚተኛው። አብዛኛው ኢትዮጵያዊ መደብ ላይ ነው የሚተኛው። እኔ ግን እኔ ግን የራስጌ መብራት ያለው አልጋ ላይ ነው የምተኛው። እኔ ግን እኔ ግን የራስጌ መብራት ያለው አልጋ ላይ ነው የምተኛው።